ሰላም ጤና ይስጥልኝ። እንዴት ናችሁ? ክቡራን አድማጭ ተመልካቾች ሰላም ናችሁ? በያላችሁበት መልካም ጊዜ እንዲሆንላችሁ ልባዊ ምኞቴ ነው። እኔ ፍቃድ ነው የምባለው። እንግዲህ ከዚህ በፊት የተለያዩ መረጃዎች ወደ ናንተ በማድረስ እታወቃለሁ። የጎልደንም ትሬዲንግ ዋና ስራ አስፈጻሚ እና ኮፋውንደር ነኝ። ስለዚህ ዛሬ እጅግ በጣም ቆንጆ መረጃ በደንበኞች ጥያቄ መሰረት እንግዲህ ለሽያጭ የቀረቡ አፓርትመንቶችን በደንብ አድርጌ የማስቃኛችሁ ነው የሚሆነው ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ እጅግ በጣም ቆንጆ ለሽያጭ የሚቀርቡ የመኖሪያ አፓርትመንቶች የንግድ ማዕከሎችና ና እንዲሁም አክሲዮን ሲኖር መረጃ በቀላሉ ይደርሳችኋል ማለት ነው ከዛ በተጨማሪ አሳብ አስተያየት ካላችሁ የዚህን ሪል እስቴት መረጃ አቅርበልን ብትሉኝ መረጃ በነፃ የማደርስላችሁ ነው የሚሆነው አሁን ወደ ጉዳያችን ገባለን ዛሬ እንግዲህ እጅግ በጣም ቆንጆ አፓርትመንቶችን ነው ይጀላችሁ የመጣሁት። በጣም ብዙ ደንበኞች ጠይቀውኛል፣ የባንክ ብድር ያለው ቆንጆ ሎኬሽን ላይ ያለ ሪላያብል ካምፓኒ ባላችሁኝ መሰረት ዛሬ እንግዲህ ወደ ገርጅ ቶቶት አጠገብ የሚገኝ ሳይት ነው እጅግ በጣም ቆንጆ አፓርትመንቶችን እየገነባ ያለ ትልልቅ ኩባንያዎች ያሉት ማለት ነው። ፓልም ሪል እስቴት እንግዲህ እጅግ በጣም ዘመናዊ አፓርትመንቶችን በገርጅ መብራት፣ በቦሌ ደንበልና እንዲሁም በብስራተ ገብርኤል አካባቢ ለሽያጭ ያቀረባቸው እጅግ በጣም ቆንጆ አፎርደብል አፓርትመንቶችን ለሽያጭ አቅርበዋል ማለት ነው። ለምሳሌ ስለ ገርጅ ሳይት ብንመለከት በቱቱት አጠገብ ያለ ሳይት ነው። እጅግ በጣም የሚያምር ነው። ባለሁለት መኝታ አፓርትመንት ነው፣ 169 ካሬ ነው። እስኪ መሬት ላይ ያለውን ነገር በደንብ እንየው። ለምሳሌ እጅግ በጣም ቆንጆ በሆነ ማቴሪያል ሰራ ሊቪንግ ዳይኒንግ ሩም ነው የሚሆነው። ይሄኛው ያው ሊቪንግ ሩም ነው ሳሎኑ፣ በዚህ መልኩ ነው የሚሆነው ማለት ነው። እዚያ ጋ እንዲሁ የቲቪ ማስቀመጫ በዚህ መልኩ ነው የተቀመጠው። ከዛ በተጨማሪ በዛ መልኩ ደግሞ በሳሎኑ በኩል አክሰስ የምታደርጉት እጅግ በጣም ቆንጆ ባልከኒ ይኖረዋል ማለት ነው። ኪችኑ በዚህ መልኩ ነው፣ ኦፕን ኪችን ነው። እቃዎቹ በዚህ መልኩ ነው የተሰሩት፣ ኢምፖርትድ በሆኑ ማተሪያሎች ነው የተሰሩት ማለት ነው። እጅግ በጣም በሚያምር ሁኔታ ነው የተጠናቀቀው። ከዛ በተጨማሪ ደግሞ እዚህ ጋር የፍሪጅ ማስቀመጫዎች ይኖራሉ። በዚህ መልኩ ነው የተቀመጠው ማለት ነው። እጅግ በጣም ቆንጆ ነው። ሲሊንግ ሄቱ ራሱ ብርሃኑ እጅግ በጣም ያምራልና ትወዱታላችሁ። ይህን ቤት ብትገዙ እጅግ በጣም ተጠቃሚ ነው የምትሆኑት ማለት ነው። ኪችኑ ይህን ነው የሚመስለው። ከዛ በኋላ ወደ ምኝታ ቤቶቹ ንግባ። ይሄ እንግዲህ ሰርኩሌሽን ስፔስ ነው፣ ከሳሎን ወደ ምኝታ ቤቶቹ ምንገባበት ነው የሚሆነው ማለት ነው። ማስተር ቤድሩሙን ላስጎብኛችሁ። ዋና ምኝታ ቤት ይሄን ነው የሚመስለው። እድት ብሎ ነው የተሰራው። ዋና ምኝታ ቤት መታጠቢያ ክፍል ይኖረዋል ማለት ነው። ከዛ በተጨማሪ ደግሞ በዚህ መልኩ በረንዳ ይኖረዋል ማለት ነው። በምኝታ ቤቱ በዋና ምኝታ ቤት በኩል አክሰስ የምናደርገው በረንዳ ይኖራል። እነዚህ ቁምሳጥኖቹ ናቸው፣ የዋና ምኝታ ቤት የተገጠሙ ቁምሳጥኖች ናቸው። እቃዎቹ እንደነገርኳችሁ ኢምፖርት ናቸው። የዋና ምኝታ ቤት መታጠቢያ ደግሞ ይህን ነው የሚመስለው ማለት እጅግ በጣም ቆንጆ ነው። ማተሪያሎቹ በዚህ ነው የሚመስለው ስድት ብለው ነው የተሰሩት። እንደዚህ በምታዩት ማተሪያል ነው እንዳይዝግ ቆንጆ ማተሪያል ነው የተጠቀምነው ማለት ነው። በዚህ መልኩ ነው ማተሪያሎቹ። ከዛ በተጨማሪ ምንድን ነው ይሄ ሳይት የሚገኘው ወይም ይሄ ቤት የሚገኘው ገርጅ ቶቶት አጠገብ ነው ማለት ነው። ቶቶት የበዓል ምግብ አዳራሽ ነው የሚገኘው። ትወዱት አላቸው። አስፋልት ዳር ያለ ለትራንስፖርት አመች የሆነ ፕሮጀክት ነው ማለት ነው። ከዛ በተጨማሪ ደግሞ ሌላ ቦታ የሌለ ነገር ባለሁለት ምኝታ ቤት ሆኖ ሁለተኛው ምኝታ ቤት መታጠቢያ ቤት የለውም፣ ምክንያቱም ኮመን ላይ ነው የሚጠቀመው። ይሄ ግን ሁለተኛው ምኝታ ቤት ራሱ መታጠቢያ ቤት አለው ማለት ነው። ይሄ በጣም ኤክስትራ ነው። ሁለተኛው ምኝታ ቤትም ራሱን የቻለ መታጠቢያ ክፍል አለው ማለት ነው። ቁምሳጥኑ በዚህ መልኩ ተገጥሟል። በጣም የሚያምር ናቸው ፕሮዳክቶቹ እንደምታዩቸው። ከዛ በተጨማሪ ደግሞ የሰራተኛ መኝታ ላውንደሪ ሩም እንደዚሁ ይኖረዋል። ይችኛው አፓርት አሁን ኮመን ባዝነች ነች። ሳሎን ያለ ሰው ውብ አድርጎ እዚህ ጋር የሚጠቀምበት ነው የሚሆነው ማለት ነው። ሌላኛው ደግሞ እዚህ ጋር የሰራተኛ ክፍል ይኖራል። ሜድስሩም ብለን የምንጠራው ነው የሚሆነው ማለት ነው። ይሄኛው የሰራተኛ ክፍል ነው። እዚህ ጋር የችኛዋ ፓርቲ ያው ላውንደሪ ሩም ነው የምትሆነው። ላውንደሪ ሩም ነ በጣም ቆንጆ ነች ማለት ነው። ከዛ በተጨማሪ ደግሞ ይሄ ባለውነ ምኝታ ነው እንግዲህ ያያችሁትን ይመስላል። ባለውነ ምኝታ አፓርትመንት ነው። 169 ካሬ ነው። ሁለት ምኝታ ቤት አለው። ሶስት መታጠቢያ ክፍል አለው ማለት ነው። ሁለቱ ምኝታ ቤቶች ራሱን የቻለ ሁለት ባዝሩም ይኖራቸዋል። ሌላኛው ደግሞ አንድ ኮመን ባዝ አለው። ስለዚህ ባለውነ ምኝታ ሆኖ የሰራተኛ ምኝታ ያለው ሶስት መታጠቢያ ክፍል ያለው ነው የሚሆነው ማለት ነው። ከዛ በተጨማሪ ባለሶስት ምኝታ አፓርትመንቱን የእሱንም እኔ ማለት ነው አብራችሁ ቆይ ይህኛው ደግሞ ባለሶስት መኝታ አፓርትመንት ነው የሚሆነው 194 ካሬ ነው ይሄኛው። ፓርቲ ያው እንደምታዩት ዳይኒንግ ሩም ነው የሚሆነው። እነዚህ ሳሎኑ፣ ይሄ ወክን ኤሪያ ነው ያው ጀስት። ወደ ሳሎኑ ስንገባ ይሄኛው ደግሞ ያው ቆንጆ ሳሎን አለው። በሳሎኑ በኩል ደግሞ አክሰስ የምታደርጉት ቆንጆ ባልከኒ ይኖረዋል። እጅግ በጣም ቆንጆ እይታ ነው ያለው። 194 ካሬ ነው የሚሆነው ማለት ነው። እንደዚህ ምርባሉ ፕሮዳክቶች ነው የተሰራው ማለት ነው። ይሄኛውን የምታዩት ደግሞ እጅግ በጣም ቆንጆ በሆኑ እቃዎች ነው እንደምታዩት የተሰራው ኪችን ነው የሚሆነው ኦፕን ኪችን ነው የሚሆነው ማለት ነው እንደምታዩት ነው ፍሪጅ፣ ብዙ ነገሮቹ በዚህ መልኩ ተቀምጠው ምን ይመስላሉ የሚሉትን ነገሮችም ሜንሽን ለማድረግ የተደረገ ነው ማለት ነው። በጣም የሚያምር ነው። በዚህ መልኩ ነው እንግዲህ በፉል ፊኒሽድ የሚገዛ ደንበኛ፣ በዚህ መልኩ ነው የሚያልቅለት ማለት ነው። እጅግ በጣም ቆንጆ እና ጽድት ብሎ የተሰራ ከውጭ በገቡ እቃዎች ነው የሚሆነው ማለት ነው። እዚኛው ፓርት ደግሞ ያው ኮመንባዝ ነው። ሳሉን ምኝታ ቤት ያለ ሰው እዚጋ መጠቀም ይችላል፣ እንግዳም ሲመጣ መጠቀም የሚችልበት ነው የሚሆነው። እዚኛው ፓርት ደግሞ ያው የሰራተኛ ምኝታ ወይም ሜድስ ሩም ብለን የምንጠራው ነው የሚሆነው። ከዛ በተጨማሪ ደግሞ ይሄኛው ፓርት ያው ላውንደሪ ሩም ነው የሚሆነው ማለት ነው። አሁን ወደ ምኝታ ቤቶቹ እንሄድ። ይችኛዋ ፓርት ያው እዚኛው ያሉ ምኝታ ቤቶች እና እዚኛ ያሉ ምኝታ ቤቶች የሚጠቀሙበት ኮመንባዝ ነች። ይችኛዋ አንድ ምኝታ ቤት ነች። በዚህ መልኩ ነው ቁምሳጥኖቹ የተሰሩት ማለት ነው። በዚህ መልኩ ነው እጅግ በጣም ቆንጆ በሆኑ እቃዎች ናቸው። ቪዎቹ በዚህ መልኩ ነው፣ እጅግ በጣም ቆንጆ ቪው ይኖረዋል። ብርሃኑ አለው። ሲሊንግ ሄቱ እንደዚሁ የሚያምር ነው የሚሆነው። አሁን ወደ ሌላኛው ምኝታ ቤት ነው የምንገባው። ኛው ደግሞ ሌላኛው ምኝታ ቤት ነው። ቁም ሳጥኑ እንደዚሁ በምታዩት መልኩ አሴምብል ተደርጓል ማለት ነው። እጅግ በጣም በሚያምር ሁኔታ ነው የተሰራው። አሁን ደግሞ ወደ ዋናው ምኝታ ቤት ነው ምንገባው። ይሄ ያው ስፔሱ ነው፣ የምኝታ ቤቶቹ ያለው ስፔስ ነው፣ ሰፊ ነው። ወደ ዋናው ምኝታ ቤት ነው ምንገባው። ይህን ነው የሚመስለው። በዚህ መልኩ ነው የተሰራው። ቁም ሳጥኖቹ ጽድት ብለው የተሰሩት ማለት ነው። የዋናው ምኝታ ቤት መታጠቢያ ክፍል ደግሞ ይሄን ነው የሚመስለው። በጣም ያምራል አይደል? የዋናው ምኝታ ቤት መታጠቢያ ክፍል ይሄ ነው። በዋናው ምኝታ ቤት በኩል ደግሞ አክሰስ የምናደርገው ቆንጆ ባልከኒ ይኖራል ማለት ነው። ቆንጆ ይታ ነው ያለው። ወደ አስፋልት ፌስ የሚያደርግ ነው የሚሆነው። በጣም አሪፍ ነው፣ ትወዱታላችሁ። 194 ካሬ ነው የሚሆነው ማለት ነው። ባለሶስት ምኝታ አፓርትመንት ነው። አፓርትመንቶቹ እንግዲህ ባለ ሁለትና ባለ ሶስት ምኝታ አፓርትመንቶች ናቸው። ባለ ሁለት 169፣ 172 ካሬ ናቸው። ባለ ሶስት ደግሞ ከ192 ካሬ ጀምሮ እስከ 204 ካሬ ስፋት ያላቸው ናቸው። እጅግ በጣም ቆንጆ እቃዎቹ ኢምፖርትድ በሆኑ ማተሪያሎች እየተሰሩ የሚገኙ ናቸው። ትወዷቸዋላችሁ ማለት ነው። እዚህ ላይ እንግዲህ የባንክ ብድር በጣም ብዙ ሰው ጠይቆ የነበረ ና እዚህ ሳይት ላይ እንግዲህ ግንባታው እንደምታዩት ከ85 ፐርሰንት በላይ የግንባታ ሂደቱ የተጠናቀቀ ነው የሚሆነው ማለት ነው። ስለዚህ ቅድመ ክፍያ ከ20 ፐርሰንት ጀምሮ በመክፈል ደንበኛው ኮንትራት መውሰድ የሚችልበት አማራጭ ይኖራል ማለት ነው። ለምሳሌ ባለ ሁለት መኝታው እንግዲህ ሁለት አይነት ዋጋ ነው ያላቸው። ፊኒሽንጉን ደንበኛው የሚጨርስ ከሆነ በካሬ እንግዲህ 99 ሺህ ብር ነው የሚሸጠው። ሪል እስቴቱ ጨርሶ የሚያስረክብ ከሆነ ሪል እስቴቱ እንዲጨርስለት ከሆነ ደግሞ የሚፈልገው ደንበኛው በካሬ 135 ሺ ብር ነው የሚሆነው ማለት ነው። ስለዚህ ለምሳሌ ባለ ሁለት መኝታ 169 ካሬውን ስንመለከት ጠቅላላ ዋጋው ለምሳሌ በሰሚ ፊኒሽ ወደ 16 ሚሊዮን 300 ሺ ብር ገደማ ነው። የዚህ 20 ፐርሰንት እንግዲህ 3 ሚሊዮን 300 ሺ ብር ገደማ ነው የሚሆነው ማለት ነው። 20 በመቶ ለምሳሌ ደንበኛው 40 ፐርሰንት ቢከፍል 5 ፐርሰንት ቅናሽ ይደረግለታል። ደንበኛው 50% ቢከፍል 7% ቅናሽ ይደረግለታል። ደንበኛው 60% ቢከፍል 8% ቅናሽ ይደረግለታል። ደንበኛው ደግሞ ወደ 75% የሚከፍል ከሆነ 10 በመቶ ነው ቅናሽ የሚያገኘው። 100% የሚከፍል ከሆነ ደግሞ ወደ 12% ቅናሽ ይደረግለታል ማለት ነው። እጅግ በጣም ቆንጆ የቅናሽ አማራጮች አሉት ማለት ነው። ከዛ በተጨማሪ ደግሞ የባንክ ኦፕሽን ለሚፈልግ የባንክ ኦፕሽን ቆንጆ የባንክ ኦፈር አለ። ለምሳሌ በባንክ መክፈል የሚፈልጉ ደንበኞች ቅድመ ክፍያ 20 ፐርሰንት ይከፍላሉ። ከዛ በኋላ ደግሞ 20 ፐርሰንት ይከፍላሉ። ያ ማለት 40 ፐርሰንቱ ደንበኛ ይከፍላል፣ 60 በመቶውን በባንክ መጠቀም የሚችልበት አማራጭ አለ ማለት ነው። ያለ ባንክ መክፈል ለሚፈልግ ደንበኛ ደግሞ ቅድመ ክፍያ 20 ፐርሰንት ይከፍላል። የውጭ ልስን ሲጠናቀቅ 20 ፐርሰንት ይከፍላል። የአልሙኒየም ስራ ሲጠናቀቅ 20 ፐርሰንት፣ የኤሌክትሪክ ዝርጋታዎች እንደዚሁ ሲጠናቀቁ ደግሞ 20 ፐርሰንት፣ የማጠናቀቂያ ስራዎች ላይ 15 ፐርሰንት ይከፍላል። የርክክብ ላይ ሲሆን ደግሞ 5 ፐርሰንት ከፍሎ ቤቱን መረከብ የሚችልበት አማራጭ አለ። ይሄ ያለ ባንክ ወይም ከባንክ ለማይፈልጉ ደንበኞች የቀረበ ኦፈር ነው የሚሆነው ማለት ነው። እጅግ በጣም ቆንጆ የባንክ አማራጭ የክፍያ አማራጮች ነው ያሉት ማለት ነው። ወዷችኋላችሁ ከዛ በተጨማሪ ደግሞ ቦሌ ደንበል አካባቢ እንግዲህ ጂፕላስ አያ እየተገነባ የሚገኝ አንደር ኮንስትራክሽን ያለ እጅግ በጣም ቆንጆ አፓርትመንቶችን የያዘ ነው የሚሆነው። ወደ ሰባት ቤዝመንቶች ያሉት ሬዚደንሻል አፓርትመንት ነው። እዛ ሳይት ላይ እንግዲህ ከ15 ፐርሰንት ቅድመ ክፍያ ጀምሮ ባለ አንድ፣ ባለ ሁለት፣ ባለ ሶስት ምኝታ አፓርትመንቶች ይኖራሉ። ባለ አንድ ምኝታ ከሰባ ካሬ ጀምሮ ይኖራል። ባለ ሁለት ምኝታ ደግሞ ከ109 ካሬ ጀምሮ ይኖራል። ባለ ሶስት ምኝታ እንግዲህ 166 ካሬ ይኖራል ማለት ነው ዋጋቸው እንግዲህ ከገርጁ ሳይት ጋር ተመሳሳይ ነው በካሬ 99 ሺህ ብር በሰሚ ፊኒሽድ በፉል ፊኒሽድ ደግሞ 135 ሺህ ብር ነው የሚሆነው በካሬ ዋጋቸው ተመሳሳይ ነው የሚሆነው ልዩነታቸው የክፍያ አማራጭና የግንባታ ፕሮግረሳቸው ነው የሚሆነው ማለት ነው ለምሳሌ የቦሌ ደንበል ሳይት እንግዲህ ቅድመ ክፍያ 15% ነው ካሬ አማራጮቹ ከባለ አንድ ምኝታ እስከ ባለ ሶስት ምኝታ አፓርትመንቶች የያዘ ነው የቦሌ ደንበል ሳይቱ ሬዚደንሻል አፓርትመንት ነው የገርጅ መብራት ቶዮታ አጠገብ ያለው ሳይት ደግሞ ሚክስድ ዩዝ አፓርትመንት ነው የሚሆነው ማለት ነው። ለምሳሌ የገርጅ ሳይቱ እንግዲህ የመረከቢያ ጊዜ ከአንድ አመት ተኩል ማክሲመም በአንድ አመት ተኩል ውስጥ የሚረከቡ ናቸው። የቦሌ ደንበል ሳይቱ ደግሞ ከ ከሁለት አመት ተኩል እስከ ሶስት አመት ባሉት ጊዜያቶች የሚረከቡ እጅግ በጣም ቆንጆ ሬዚደንሻል አፓርትመንቶች ናቸው ማለት ነው። እዚህ ህንፃ ላይ እንግዲህ እጅግ በጣም ቆንጆ አሚኒቲዎች አሉት። ለምሳሌ እዚህ ህንፃ ላይ እንግዲህ ሁለት መንታ ህንፃዎች ናቸው። በፍሎር አራት ቤት ነው የሚኖረው። በአንድ ዊንግ አራት፣ በአንድ ዊንግ አራት ነው የሚሆነው። አራት ሊፍቶች አሉት ማለት ነው። ሁለት ደረጃ አራት ሊፍቶች ይኖሩታል። እጅግ በጣም ቆንጆና ስፓሽስ ነው የሚሆነው ማለት ነው። አንደርግራውንድ ሶስት ቤዝመንቶች አሉት። የመኪና ማ ማቆሚያ ነው የሚሆኑት ማለት ነው። የቻርጅ ስቴሽን እንደዚህ ይኖራል ኤሌክትሪክ ቻርጅ ስቴሽን፣ ብዙ ነገሮች ያሉት ነው የሚሆነው ማለት ነው። ምክንያቱም አስፓልት ዳር ስለሆነ ለትራንስፖርት እጅግ በጣም ተመራጭ እና አክሰሰብል ነው የሚሆነው። በቅርብ ርቀት እንደዚህ ትምህርት ቤት፣ የእምነት ተቋም፣ ሱፐር ማርኬቶች፣ ባንኮች ያሉበት ነው የሚሆነው። እጅግ በጣም ቆንጆና ወሳኝ ቦታ ነው የሚገኘው ሳይቱ ማለት ነው። እዚህ ሳይት ላይ እንግዲህ ለኢንቨስትመንት ቢገዙ ቢኖሩበት መልሰው ቢሸጡትም እጅግ በጣም ሊያተርፉበት የሚችሉት ሳይት ነው የሚሆነው። ምክንያቱም ቤት ሲገዛ ሎኬሽን አንደኛ ማተሪያ ያደርጋል። ከዛ በተጨማሪ የፕሮዳክቱ የተሰራበት ማተሪያል የቤቱ የተሰራበት ማተሪያል ፕሮዳክቱ ወሳኝ ነው። የክፍያ አማራጩ ምን ይመስላል የሚለው በጣም ወሳኝ ነገር ስለሆነ እነዚህ አይነት ነገሮች እጅግ በጣም ቆንጆ ነገሮችን ያሟላ ስለሆነ ወደ እናንተው መረጃውን ለማድረስ ይወደናል ማለት ነው። ከዛ በተጨማሪ የንግድ ሱቆች አሉ። በጣም ብዙ ሰው የንግድ ሱቅ ጠይቆኛል። እጅግ በጣም በአነስተኛ ካሬ ከ20 ካሬ ጀምሮ የንግድ ማዕከሎች አሉ ከግራውንድ ፍሎር እስከ አራተኛ ፎቅ ድረስ የንግድ ሱቆች ስለሆኑ ማለት ነው። በጣም ውስን ሱቆች ነው ያሉት ማለት ነው። አሁን ላይ እንግዲህ ያለ ነው ሰከንድ ፍሎር ላይ ነው የሚሆነው ሀያ ካሬ ጀምሮ ሱቆቹ በዚህ መልኩ ተሸንሽነዋል ማለት ነው። ቅድመ ክፍያ 35 በመክፈል በአጭር ጊዜ የተረከባችሁ ኢንካም ጀኔሬት የምታረጉበት ነው የሚሆነው ማለት ነው። በጣም ውስን ሱቆች ነው የቀሩት። ያዋጣቸዋል። እንደዚህ ቅልል ያለ ናቹራል ላይት የሚያገኝ በአልሙኒየም የተሰራ ሱቅ በጣም ቆንጆ ነው የሚሆነው ማለት ነው። ብታከራዩት፣ ብትሰሩበት እጅግ በጣም ቆንጆ ነው። የንግድ ሱቆቹ አከፋፈል በተመለከተ ቅድመ ክፍያ 35% ልከወሰደ ከ2 ወር በኋላ 25% ከዛ ከሁለት ወር በኋላ በተጨማሪ 15 አሁንም ከሁለት ወር በኋላ 15 ርክክብ ላይ ደግሞ 10% ይከፍላል ማለት ነው። የሱቆቹ የዋጋ ቅናሽ ስንመለከት እንግዲህ እንደየፍሎራቸው ነው። የዋጋ ቅናሹ እና እንደሚከፍለው የክፍያ አማራጭ ነው የተዘጋጀው ለምሳሌ ግራውንድ ፍሎር ላይ 50 ፐርሰንት ቢከፍል 3 ፐርሰንት ቅናሽ ይደረግለታል ፈርስት ፍሎር ላይ ደግሞ 50 ፐርሰንት ቢከፍል አራት ፐርሰንት ቅናሽ ያገኛል ሰከንድ ፍሎር ላይ ደግሞ 50 ፐርሰንት ቢከፍል አምስት ፐርሰንት ሰርድ ፍሎር ላይ 6 ፐርሰንት አራተኛ ፎቅ ላይ 7 ፐርሰንት እያለ ይሄዳል ለምሳሌ 60 ፐርሰንት ቢከፍል ግራውንድ ፍሎር ላይ አራት ፐርሰንት እንደዚህ እያለ የቅናሽ አማራጮቹ እንደየፍሎሩና እንደሚከፍለው የክፍያ መጠን ይወስነዋል ማለት ነው። በዚህ በልኩ ነው። ለምሳሌ ግራውንድ ፍሎር ላይ መቶ ፐርሰንት ቢከፍል ስምንት በመቶ ቅናሽ ይደረግለታል ማለት ነው። አራተኛ ፎቅ ላይ ደግሞ መቶ ፐርሰንት ቢከፍል ወደ 12 በመቶ ቅናሽ ያገኛል ማለት ነው። ሱቆቹን በተመለከተ እጅግ በጣም ቆንጆ የንግድ ማዕከሎች ናቸው። ትወዷቸዋላችሁ። ምክንያቱም የንግድ ሱቅ ሱቅ እጅግ በጣም ቆንጆ ነው። ለማከራየትም ለመስራትም ሎኬሽኑ እጅግ በጣም ቆንጆ ስለሆነ ተመራጭ ታደርጉታላችሁ ብዬ አስባለሁ። እስከ ፍጻሜ ድረስ አብራችሁኝ ስለቆያችሁ እጅግ በጣም አድርጌ ነው የማመሰግነው ደውላችሁ፣ መረጃ መጠየቅ ሳይት ቢሮ መጎብኘት ከፈለጋችሁ በ0912 86 5850 ብትደውሉልን የምናስተናግዳችሁ ነው የሚሆነው። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን።